የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው የጎንደሬ በጋሻው ክፍለ ጦር ሰራዊቱን እስከ ወዲያኛው በመሸኘት የበላይነቱን እያገኘ ጉዞውን ወደፊት ቀጥሏል። ጎንደሬ በጋሻው ክፍለ ጦር ገደብዬ ከተማ ውስጥ በሚገኝ የአገዛዙ ኃይል ላይ ጥቃት አድርሷል። ከግንባር መረጃውን ይዘናል። እንዲሁም ማቻከል ታምር በሚመስለው የመልሰው ማጥቃት ኦፕሬሽን በተሰላ መንገድ የአገዛዙ ሰራዊት አመራር ላይ ምርጥ ሰርጀሪ ተሰርቷል። ይህንንም ይዘነዋል። ሰከላ ወረዳ ግሽ አባይ ከተማ ከአገዛዙ ጋር ተቀላቅለው የነበሩ አራት የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ ግትም ሻለቃን ተቀላቅለዋል። በሌላ በኩል የአማራ ፋኖ ጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ሶስተኛ ዙር የፋኖ አባላትን አስመርቋል። ጤና አስጠለን ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆነው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው የጎንደሬ በጋሻው ክፍለ ጦር ሰራዊቱን እስከ ወዲያኛው በመሸኘት የበላይነቱን እያገኘ ጉዞውን ወደፊት ቀጥሏል። የጎንደር በጋሻው ክፍለ ጦር አካል የሆኑት ይታየውና አጥናፉ ብርጌድ ሰኔ 23 ከቀኑ 10 ሰዓት የተጀመረው አውደ ውጊያ እስከ ሌሊቱ ሰባት ሰዓት ሲቀጥል ሰራዊቱን አይቀጡ ቅጣት በመቅጣት ገደብዬ ከተማን ለቆ አመድዬ ተራራ ላይ ተሰቅሎ እንዲያድር ተደርጓል። በውጊያው ከ8 በላይ የአገዛዙ ኃይል እስከ ወዲያኛው የተሸኘ ሲሆን ከ13 በላይ የሚሆን ጉዳት የደረሰበት ሲሆን፣ አብዛኛው የአገዛዙ ኃይልም ጨለማውን በመጠቀም የያዘውን ይዞ ከገደብዬ ከተማ እንደጠፋ የመረጃ ምንጮቻችን ጠቁመዋል። ተዛዙ ቅልብና ወዳደር ሰራዊት ቀቢሰ ተስፋ ይዞ ዘመቻ ማዕበል በሚል ዲስኩር ፋኖን ለማጥፋት ወደ ተለያዩ የጎንደር በጋሻው ክፍለ ጦር ቀጠና እየተንቀሳቀሰ ቢሆንም ሙትና ጉዳት የደረሰበት ከመሆን የያዘውን ከማስረከብ ከመፈርጠጥ ሳይድን እንዲሁም አውራ እንደሌለው የንብ መንጋ በቡድንና በተናጠን እየተበተነ እየጠፋ ይገኛል። አሁን ላይ አጁና ጸጁ ምድር ላይ እየለየ ብልጽግና ምላሱ ብቻ እንደቀረ ያደባባይ ሀቅ እየታየ ይገኛል። እንዲሁም ታምር በሚመስለው የመልሰው ማጥቃት ኦፕሬሽን በተሰላ መንገድ የአገዛዝ ስራት አመራራይ አመራር ላይ ምርጥ ሰርጀሪ ተሰርተዋል። ማሻከል ላይ ሁለት አለቃ መሪዎች በእጅ የተያዙ ሲሆን ኮማንደር በላይ ነው የተባለ የአርማብ ተናዛዥም ከናጃቢዎቹ ተሰናብተዋል። ፈለገ ብርሃን ከተማ ላይ ደግሞ ጠላት የሚተማመንበት የቃይ መሀንዲስ መሪ የሆነ መቶ አለቃ ካሰይ ጨምሮ በርካታ ወታደሪ አመራሮች ሽኝት ተደርጎላቸዋል። አዴት ዙሪያ እንዲሁም ሁለት መሪዎችን እስከ ወዲያኛው መሸኘት ተችሏል በአጠቃላይ ለአምስት ተከታታይ ቀናት በተደረገ ውጊያ ከአስር በላይ የአገዛዙ ሰራዊት መስመራዊ መኮንኖች ከጥቅም ውጪም ተደርገዋል። ጠላት በመከላከያው ተስፋ የቆረጠም ይመስላል። እነኚህ ደወሉ ለጋንቦ ላይ የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ፋኖን እንዲዋጉልኝ አስመረኳቸው ያላቸው ሚሊሻዎችም ናቸው። የአገዛዙ ሰዎች ለአማራ ህዝብ እልቂት ደንታቢስ ከመሆናቸው የተነሳ ጨርሰው እስኪወገዱ ድረስ ከዚህም የከፋ ነውር መፈጸማቸው አይቀርም። ከነፍስ ወከፍ መሳሪያ እስከ ሮኬት ከዙ 23 እስከ ቤት ና ድሮን ታጥቆ ያልቻለው አገዛዝ ምስኪን አርሶ አደሮች ከልጆቻቸው ጋር ለመዋጋት ያደረገውንና የሚያደርገውን ጥረት በጥበብ እናከሽፈዋለን ብለዋል። ወደ ጎጃም ስናቀናም ሰከላ ወረዳ ግሽ አባይ ከተማ የመሸገው ሰራዊትም እየፈራረሰ ነው። ሰከላ ወረዳ ግሽ አባይ ከተማ ከአገዛዙ ጋር ተቀላቅለው የነበሩ አራት የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር ሶስተኛ ክፍለ ጦር ግዮን ብርጌድ ግትም ሻለቃን ተቀላቅለዋል። አባላቱ እስካሁን በነበረን ቆይታ ህዝባችንን አስከፍ ሰፍተናል ንጹሃንን በአደባባይ ሲረሽኑ በአይናችን አይተናል ንጹሃን ያለ ጥፋታቸው እስር ቤት ሲሰቃዩ አይተናል ስለዚህ ይህንን የበደነውን ህዝብ ይቅርታ ጠይቀን በእጥፍ ለመካስ ቆርጠን ተነስተናል ብለዋል በቀን 22 ሰከላ ወረዳ ግሽ አባይ ከተማ አባይ ምንጭ ትምህርት ቤት ከ250 በላይ ንጹሃን የግፍ እስረኞችን ክንደነበልባሉ ጊዮን ብርጌድ ማስለቀቁን መዘገባችን የሚታወስ ነው ነገር ግን በዚህ የተዋረደው ኃይል በተፈቱት ንጹሃን ምትክ ሌላ ከ20 በላይ ንጹሃንን እንደገና እያሰረ እንደሚገኝ ለማወቅ ተችሏል መረጃችን የቀጠለ ሲሆንም የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ሶስተኛ ዙር የፋኖ አባላትን አስመርቋል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ ለተከታታይ አምስት ወራ ሲያሰለጥናቸው የነበሩ የሶስተኛ ዙር ሰልጣኞች የፋኖ አባላትን ሰኔ 24 በድምቀት አስመርቋል። በተመራቂ ፋኖዎች የምረቃ ስነስርዓት የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የሽፈራው ገርባው ብርጌድ አመራሮችና አባላት እንዲሁም የሃይማኖት አባቶች የሀገር ሽማግሌዎችና የአካባቢ ማህበረሰብ በተገኙበት የምረቃ ፕሮግራሙ በደማቅ ሁኔታ ተከናውኗል። በሰልጣኝ የፋኖ አባላት ተመራቂዎች የምረቃ ስነ ስርዓት መድረክ የከፈቱት የአማራ ፋኖ ጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገረባው ብርጌድ ሰብሳቢ ፋኖ ውዱ ሃይማኖት እንደተናገሩት ይህንን ወታደራዊ ስልጠና እንድንሰለጥን ያስገደዱን ዘርፈ ብዙ የሆኑ እጅግ በጣም ለመስማት የሚከብዱ አሰቃቂ ጭፍጨፋና የዘር ፍጅት በአማራ ህዝብ ላይ ስለደረሰብን፣ አማራ ከሁሉም የተለያዩ የሀገሪቱ ክፍሎች እንደ ባይተዋር ተቆጥሮ መጤ እየተባለ ሲፈናቀል ኑሯል። ከዚህም አልፎ አገዛዙ የጥፋት አዋጅ በማወጅ አማራን ከምድረገጽ ለማጥፋት በህዝባችን ላይ ቅጥረኛ ወታደሮችን በመላክ ከቤታችን ድረስ መጥቶ ዝርፊያና ንጹሐንን ከሜካናይዝድ እስከ አየር ኃይል በመጠቀም እየጨረሰ ይገኛል፣ በማለት መልእክት አስተላልፏል። በመቀጠልም የስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቴ በአስተላለፈው መልእክት የተከበራችሁ የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የተከበራችሁ የሽፈራው ግርባው የብርጌድ አመራሮች እና የሻለቃ አመራሮች፣ እንዲሁም የፋኖ አባላት፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እንዲሁም የሸበል በረን ተወረዳ የሚገኘው ሽፈራው ገርባው ብርጌድ በተከታታይ አምስት ወራቶች ወታደራዊ ስልጠና ስትወስዱ የነበራችሁ የሶስተኛ ዙር ተመራቂ ፋኖችን ለማስመረቅ ጥሪውን አክብራችሁ የተገኘ ያገኛችሁ የክብር እንግዶች፣ የአካባቢው ማህበረሰብ ክፍል በእግዚአብሔር ስም እንኳን በሰላም መጣችሁ እያል በዛሬው እለት ሰኔ 24 ለመሰብሰባችን ምክንያት የሆናችሁ የሽፈራው ገርባው ብርጌድ ሶስተኛ ዙር ተመራቂ ፋኖ ወንድሞቻችን ራቡን፣ ጥሙን፣ ብርዱን፣ ሙቀቱን ተቋቁማችሁ በክብር በተጠሩ የክብር እንግዶች ፊት ለመመረቅ በሰላም በመገኘታችሁ እንኳን አደረሳችሁ አደረሰን። እናንተ የዛሬ ተመራቂዎች የአማራ ህዝብ የህልውና ትግል ወደፊት ለማራመድና የአሸናፊነትን ድል ለማምጣት በትናንትና ሁለት በተከታታይ አምስት ወራት ደከመኝ ሰለችኝ ሳትሉ በአካል ብቃትና በስነ ልቦና እየተገነባችሁ ይህንን ውጣ ውረድ ታግዛችሁ ከዚህ የምርቃ ስነ ስርዓት ደርሳችኋል። እኛ ለእናንተ የምንሰጣችሁ የአማራን ህዝብ የህልውና ትግል አደራ ሲሆን እናንተ ደግሞ ጀግኖች የወደቁበት ትግል የድል ባለቤት አድርጉን ዘንድ ሁላችንም ተስፋለን። በእንደዚህ አይነት የህልውና ና የነፃነት ትግል በዚህ ቦታ የአርበኞች መናኸሪያ በሆነው ሸበል በረንታ ቀደም ሲል ጀግኖች አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ሀገራችንን ከቅኝ ግዛት ከባርነት ነጻ አድርገን አስረክበውናል። እንደ ምሳሌ ብንጠቅስም ዛሬ ያለንበት ቦታ ሸበል በረንታ ወረዳ አንዱ ነው። አርበኝነትን ስናነሳ ሸበል በረንታን መርሳት በፍጹም አይቻልም። የአርበኞች መናኸሪያ፣ የአርበኞች መፍለቂያ፣ የጀግኖች መሰባሰቢያ ሸበል በረንታ አንዱ ነው። በዛሬው ዕለት በሸበል በረንታ ወረዳ የሚገኘው ሽፈራው ገረበው ብርጌድ ልጆች፣ የምትመረቁ ተመራቂዎች እናንተ የጀግኖች የአባት አርበኞች ልጆች ናችሁና በወረዳችሁ ሚሆን በመላው አማራ የአማራን ሕዝብ ትጥቅ አስፈታለሁ ብሎ ፊሽካ በመንፋት ባንኩን በምድር ታንኩን በሰማይ ድሮን እና ሜካናይዝድ ጦር በመያዝ በአማራ ሕዝብ ላይ ጦርነት ያወጀውን የአብይ አህመድ አገዛዝ ኃይል ለአንዴና ለመጨረሻ ጊዜ ማስወገድ ስለሚጠበቅብን ከዛሬዋ ቀን ጀምሮ ራሳችሁ ዝግጁ እንድታደርጉ እያልኩ መልካም የምረቃ ጊዜ እመኝላችኋለሁ ብለዋል። በመቀጠል የክፍለ ጦር የፍትህ አካል ዋና ሳጅን ፋኖ ካሳውን መኩሪያ ውድ ተመራቂ ሰዎች የአማራ ህዝብ ከደረሰበት ግፍና ሰቆቃ ለመታደግ ሲባል የአብይ አህመድ ሰራዊት በአፈሙስ መመከትና ከአማራ ምድር ማስወጣት ይጠበቅባቸዋል ሲል ገልጸዋል። እናንተም በስነ ምግባር ታንጻችሁ፣ ህግን አክብራችሁ፣ መብትና ግዴታችሁን አውቃችሁ የአማራን ህዝብ ሰላሙን እንድታስከብሩለት ሲል መልእክቱን አስተላልፏል። የክፍለ ጦሩ ዘመቻ መምሪያ ኃላፊ ሀምሳ አለቃ ኮማንዶ መንበር አደመ የሦስተኛ ዙር ልዩ ተመራቂዎች የቃለ መሀላ ስነስርዓት በማካሄድ መልእክት አስተላልፈዋል። በመጨረሻም የምረቃ ስነስርዓቱ ደስ በሚልና በአማራ መልኩ በመካሄድ በሰላም ተጠናቋል። ከባህር ማዶ ዳገኝናቸው መረጃችን ስናቀና ትራምፕ ለመስክ የሚደረገው ድጎማ ቢቆም ስቁን ዘግቶ ወደ ደቡብ አፍሪካ ይመለሳል ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ማክሰኞ እለት እንዳስታወቁት የመንግስት ቅልጥፍና ክፍል ለቴስላ የሚሰጠው ድጎማ እንዲታይ ሀሳብ ያቀረቡ ሲሆን ለቱጃሩ ሰው ኤለን መስክ ኩባንያዎች የሚሰጡ ድጋፎችን ገንዘብ ለመቆጠብ ጥቅም ላይ እንዲውል አሳስበዋል። ትራምፕ ይህንን አስተያየት የሰጡት የዓለማችን ባለጸጋው ማስክ ሰኞ ዕለት ዳግም ትችቱን በትራምፕ አስተዳደር ላይ ማቅረቡን ተከትሎ ነው። ከፍተኛ የግብር ቅነሳና ና የውጪ ሂሳብ ረቂቅ ላይ ትችቱን አሰምተዋል። ኤለን በታሪክ ውስጥ ከማንኛውም የሰው ልጅ የበለጠ ድጎማ ሊያገኝ ይችላል። እናም ያለ ድጎማ ኤለን ምናልባት ሱቁን ዘግቶ ወደ ደቡብ አፍሪካ ይመለሳል። ከአሁን በኋላ የሮኬት ማስወንጨፊያ፣ የሳተላይት ወይም ኤሌክትሪክ መኪና ማምረት የለም። እናም ሀገራችን ታጠርፋለች። ምናልባት የመንግስት ቅልጥፍና ይህንን መመልከት አለበት ብለዋል። ለትራምፕ ጽሁፍ ምላሽ የሰጠው መስክ የራሱ ንብረት በሆነው ማህበራዊ ሚዲያ ኤክስ ላይ ለኩባንያዎች የሚደረግ ድጋፍ ካለ አሁኑኑ ማቆም ትችላላችሁ ሲል አጋርቷል። ትራምፕ ከዚህ ቀደም በሰኔ ወር መጀመሪያ ላይ ግንኙነታቸው ሲሻክር በማህበራዊ ድረገጾች ላይ በተፈጠረው ሁለንተናዊ ፍጥጫ በህጉ ላይ በተፈጠረ ግጭት የመስክን የመንግስት ድጎማ ና ኮንትራቶች እንደሚያቋርጥ ዝተው ነበር። ይህም እንደ ተንታኞች ገለጻ ከሆነ ተንታኞች የአሜሪካ እዳ ወደ ሶስት ትሪሊየን ዶላር እንደሚጨምር ተናግረዋል። የማስክ ቢዝነሶች የሮኬት ኩባንያ ና የስፔስ ኤክስ 22 ቢሊየን ዶላር የሚጠጋ ሌላ የፌዴራል ኮንትራት ያላቸው ሲሆን ይህ የስራ ውል የሳተላይት ክፍሉ ስታርሊንክን ያጠቃልላል የቴክኖሎጂ ኩባንያ መሪው ቢሊዮነር ኤለን መስክ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የግብር ቅነሳ ና የወጪ ሂሳብ ላይ ትችታቸውን አጠናክረው በመቀጠል ለአዲስ የፖለቲካ ፓርቲ እንቅስቃሴ ጥሪያቸውን አቅርበዋል የግብር ፎታዎች በጤና አጠባበቅ ና የምግብ መርሃ ግብሮች ላይ ከፍተኛ ቅነሳን በሚያስተዋውቀው የትራምፕ ባለ 940 ገጽ ትልቁ ቆንጆ ቢል ላይ ማስክ የሰነዘሩ ትችት አይነት ከዲሞክራቲክ ፓርቲ ና አንዳንድ የትራምፕ ሪፐብሊካን ፓርቲ አባላት ተመሳሳይ ተቃውሞ ገጥሞታል። በጆርጅ ሜሲ ዩኒቨርሲቲ የህዝብ ፖሊስ ፕሮፌሰር የሆኑት ቢል ሽናይደር ለአልጀዚራ እንደተናገሩት ማስክ የህጉን ተቃዋሚዎች ያቀፈ ውጤታማ የፖለቲካ ጥምረት መመስረት ከባድ ሊሆንበት ይችላል ብለዋል። ኤለን መስክ ቢሊየነር ነው። በአሜሪካ ውስጥ ፓርቲ ለመመስረት በቂ ቢሊየነሮች የሉም። በፕሬዚዳንት ትራምፕ ደስተኛ ባይሆኑም እንኳን ፓርቲ ለመመስረት በቂ አይደሉም ሲሉ ሽናይደር ተናግረዋል። አሁን እሱ በጣም ተወዳጅ ሰው ካልሆነው ከትራምፕ ጋር ጉዳዮች አሉት። እሱም ቢሆን ብዙ ተቃዋሚዎች ባለሙያዎች ብዙ ተቺዎች አሉት፣ በተለይ በአሜሪካ ውስጥ ባሉ ሴቶች ሲሉም ተደምጠዋል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ጥንክሮች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ጤና